ሰላም ጤና ይስጥልን፣ የተከበራችሁ የአርሰናል ድምፅ ቤተሰቦች፣ እንደምናላችሁልን አርሰናልን የሚመለከቱ አዳዲስ መረጃዎችን ይዘንላችሁ ወደ እናንተ መተናል። አብራችን ቆዩ። በዛሬው መረጃችን የምናረሳችሁ ስለ ገብርኤል ማጋልጅ የጉዳት ጉዳይ ይሆናል። ገብርኤል ማጋልጅ ለምን ያክል ጊዜ ከሜዳ ይርቃል የሚለውን መረጃ እናረሳቸዋለን። የአርሰናልና የሴሜኖ የዝውውር ጉዳይንም ይዘናል። ካይ ሀቨርትዝ ጉዳቱ አገርሽቶበታል ተብሏል። ከዚህም በተጨማሪ ደግሞ ሚኬል አርቴታ ለእግር ኳስ ዓለም አዲስ ነገር ይዞ መጥቷል ተብሏል። ከሚኬል አርቴታ ጋር የተደረገም ቃለ ምልልስ አለ እሱንም ይዘንላቸዋል። በቅድሚያ ግን ለድምፃችን ይቅርታ እንጠይቃለን። በጉንፋን ምክንያት የተወሰነ የድምፅ መዘጋ ስላጋጠመኝ የተከበሯቸው አድማጮች ይቅርታ ጠይቃለሁ። ወደ ቀዳሚው መረጃ ሳልፍ የምናገኘው መረጃ የጋብርኤል ማጋሌጅ ጉዳት ሁኔታ ይሆናል። ጋብርኤል ማጋሌጅ ለምን ያክል ከሜዳ ይርቃል የሚለውን ሀሳብ እንዳስ ብራዚላዊ የአርሰናል የኋላ መስመር ተጫዋች ጋብርኤል ማጋሌዥ ለብሔራዊ ቡድኑ ግልጋሎ ሲሰጥ ጉዳት እንዳጋጠመው እናስታውሳለን። ከቀናት በፊት ብራዚል ከሴኔጋል ጋር ባደረገችው ወዳጅነት ጨዋታ ላይ ነበር ጉዳት ያጋጠመው። ጋብርኤል ማጋሌዥ ያጋጠመውን የጡንቻ ጉዳት ለመለየት ተጨማሪ ሕክምና ምርመራ እንደሚያስፈልገውም ነው የተገለጸው። ይሁን እንጂ እስካሁን በተደረገው ምርመራ ተጫዋቹ ከአንድ እስከ ሁለት ወራት ከሜዳ ሊርቅ እንደሚችል ነው ትናንት ዘአትሌቲክ ያስነበበው። ይህንንም ተከትሎ ጋብሪኤል አርሰናል የሚያደርጋቸው ከ11 እስከ 13 ጨዋታዎች ሊያመልጡት ይችላሉም ተብሏል። የመድፈኞቹ የተከላካይ ክፍል ዋናው ሰው ከሚጠበቅበት የመከላከል ኃላፊነት በተጨማሪም አርሰናል ውጤት ይዞ ለመውጣት በተቸገረባቸው ጨዋታዎች ጭምር ግብ በማስቆጠር የቡድኑ ተጽዕኖ ፈጣሪ ተጫዋች መሆኑን ሲያሳይ የኖረ ተጫዋች ነው። ጋብሪኤል ማጋሌሽ አርሰናል በ12ተኛ ሳምንት የእንግሊዝ ፕሪምየር ሊግ በሰሜን ለንደን ደርቢ ከቶተናም ጋር ለሚያደርገው ጨዋታ በተጨማሪ የአውሮፓ ሻምፒዮንስ ሊግን ጨምሮ ትልልቅ ጨዋታዎች ላይ የብራዚላዊን ተከላካይ ግልጋሎት የማያገኝ ነው የሚሆነው። ስለ ጉዳቱ የተነገራቸው ምንጮች እንደገለጹት ከሆነ የጉዳቱን ሙሉ መጠን ለማወቅ ተጨማሪ ምርመራዎችን እንደሚያስፈልጉም ተረጋግጠዋል። ሆኖም የመጀመሪያዎቹ ምርመራዎች ግን ተጫዋቹ ለአንድ ወይንም ደግሞ ለሁለት ወራት ያክል ከሜዳ ይርቃል የሚል ግምትን ያስቀመጡት። ይህም ጉዳይ ለአርሰናል ቤተሰቦች እጅግ አስደንጋጭ ዜና ነው የሚሆነው በተለይም ደግሞ የተጎዳበት ሁኔታ ማለት ነው። እንደምናስታውሰው በወዳጅነት ጨዋታ ላይ ነው የተጎዳው። ምንም አይነት ነጥብ ለማያስገኝ ሀገራዊ ጨዋታ ላይ ይህን ያክል አሳሳቢ ጉዳት ላይ መውደቁ በጣም የሚያሳዝን ጉዳይ ነው በአርሰናል ቤት። ሆኖም ቀጣይ ከዛሬ ቀን ጀምሮ ማለት ነው ተጨማሪ ምርመራዎች ይደረጉለታል ተብሏል። ተጨማሪ ምርመራዎች ከተደረጉለት በኋላ ደግሞ ሌላ ተጨማሪ የጉዳቱ መጠንና የሚያልፉት የጨዋታ መጠኖች ይፋ የሚደረጉ ይሆናል ማለት ነው። ወደ ሁለተኛው መረጃችን እንለፍ። የአርሰናልና የሴሜኖን የዝውውር ጉዳይ እናንሳ። አብዛኛው የአርሰናል ቤተሰብ ሴሜኖ ወደ አርሰናል ቢመጣ ደስተኛ እንደውም የሚሆን ይታወቃል። በዚህም ሁኔታ ታዲያ አርሰናል ሴሜኖን ያስፈርም ይሆን የሚለው ጉዳይም በብዙ ደጋፊው ዘንድ እየተጠበቀ ነው የሚገኘው። ነገር ግን ካሉት ነባሪው ሀቅ ጋር አያይዘን ለመናገር ያክል የሴሚኖና የአርሰናል የዝውውር ሁኔታ ያን ያክል አመርቂ ውጤት ላይኖረውም ይችላል። አርሰናልም አሁን ባለው የቡድን ስብስ ከተመለከት ነው ሴሚኖን የማስፈረሙ ሁኔታ ያን ያክል አያሳምንም። እንደምናስታውሰው ልጁ የአርሰናል ደጋፊ ነው። ከሰሞኑ በተደረገለት ጥያቄ በፍላይ ኤምሬትስ ቢጫወት ደስተኛ እንደሆነ እና የአርሰናል ደጋፊ እንደሆነም ሲናገር መኖሩ ይታወቃል። ልጁ ነገር ግን ይህም ቢሆን እንኳን አርሰናል ሴሜኑን ያስፈርማል የሚል እምነት የለንም። አሁን በዚህ በቅርብ የዝውውር መስኮት ላይ አርሰናል አሁን ላይ የኮሬጅ ካይ ሀቨርትዝ፣ ጋብሪኤል ኢየሱስ፣ ኤዜ፣ ሊያንድሮ ትሮሳርድ፣ ማርቲኔሊ፣ ማዱኬ እንዲሁም ደግሞ ቡካዮ ሳካን ጨምሮ ስምንት የአጥቂ ክፍል ተጫዋቾች እንዳሉት ይታወቃል። ዶማንና ኒዋኔሪን ከጨመርን ደግሞ ወደ አስር ይደርሳሉ ማለት ነው። ስለዚህ እነዚህ ሁሉ ተጫዋቾች እያሉ በጥር የዝውውር መስኮት አንቷን ሴሜኖን ለማስፈረም ወደ ገበያ ይወጣሉ ብሎ ማሰብ ትንሽ ከብዳል። አርሰናልን እንደዚህ አይነት ወሬዎች ዝም ብሎ የታብሎይዶች መሻሻጫ ወሬ ካለው ነፍስ ተቀር ውጤታማ ይሆናል ተብሎም አይጠበቅም። ሴሜኖን እንዲሁም ደግሞ ይልዝንም ሆነ ሮድሪጎን ለማምጣት አሁን ካሉት የአጥቂ ክፍሎች ተጫዋቾቻችን ውስጥ ቢያንስ ሁለቱ መቀነስ አሊያም ደግሞ መሸጥ ያለብን ይመስለኛል። ያ ብቻም አይደለም፣ እነ ነዋነሪ በውሰት መሰጠት ይኖርባቸዋል። ይህ ሁሉ ነገር ደግሞ በመጭው ጥር የመሆን እድሉ እጅግ በጣም የጠበበ ነው። ሲቀጥል ተጫዋች መሸጥ ያለብህ ቦታ ላይ ለማስለቀቅ ብቻ ሳይሆን የዩፋ ፋይናንሻል ፌር ፕሌ ህግንም ለማክበር እንደሆነ ይታወቃል። ፔሮን ካፔን በውሰቱ ያመጣ ነው በዚህ ምክንያት እንደሆነ ነው የሚታወቀው። ይውፋ ብቻ ሳይሆን ፒኤስአርም ቢሆን አይኑን አፍጥጦ ነው የሚጠብቃቸው አርሰናሎችን። ሁሉም ነገር ታይት ነው የሚሆነው። ስለዚህ አርሰናልን ከሴሚኖ ጋር የሚያያይዙ ዘገባዎችን ባላየ ካላለፍን በስተቀር አርሰናል በቅርቡ ሴሚኖን ያስፈርማል የሚል እምነት የለኝም ነ እንደምናስታውሰው ከአሁን በፊት ኤብሪችዜን ሳናስፈርም ቢሆን ኑሮ ብዙ ሊጋደሉለት የሚችሉት የዝውውር አይነት ነው የሴሚኖ ጉዳይ። ነገር ግን አሁን ጊዜ የረፈደ ነው የሚመስለው ምናልባት ከሆነም በቀጣይ በክረምት የዞሩ መስኮት እሱንም በመጭው ጥር አንዱ ትልቅ ክለብ ካላስፈረመ ማለት ነው ሴሜኖን። ግን ደግሞ እንደዛም ቢሆን የሚሳካ አይመስለንም። ያም ሆነ ግን ሴሜኖ ወደ አርሰናል እንዲመጣ ከተፈለገ አሁን ያሉት ኮከቦች የተወሰኑ ተቀንሰው መሸጥ ይኖርባቸዋል፣ በሱ ቦታ ላይ የሚጫወቱት ማለት ነው። ከዛ ውጭ ግን ሴሜኖ ወደ አርሰናል ይመጣል የሚል ግምት የለኝም። የካይቨርትዝን ሁኔታ እናንሳ። አሳዛኙ የካይቨርትዝ ጉዳት ተሰምቷል። ትናንት ምሽት ላይ ጉዳቱ አገርሽቶበታል ተብሏል። ወደ ሜዳ ለመመለስ ተቃርቦ የነበረው የመድፈኞቹ የፊት መስመር ካይ የካይቨርትዝ ጉዳቱ በድጋሚ እንዳገረሸበት ነው የተገለጸው። ስለ ጉዳት አስተያየታቸውን የሰጡት የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ኒግልስማን ሃቨርትዝ መጠነኛ ጉዳት አጋጥሞታል ያሉት ሀቨርትስ በቀጣይ የፈረንጆች አዲስ ዓመት ከመግባቱ በፊት ወደ ሜዳ ይመለሳል ተብሎ ሲጠበቅ ነበር። በውድድር ዓመቱ መጀመሪያ በአጋጠመው ጉለት ጉዳት ምክንያት ቀዶ ጥገና ተደርጎለት እንደነበረ ይታወሳል። በዚህ ምክንያትም ሀቨርትስ በቅርብ ቀናት ወደ ሜዳ ይመለሳል ተብሎ ሲጠበቅ፣ ትናንት የተነገረው ሰበር ዜና ደግሞ ጉዳቱ እንዳገረሸበት ነው የተነገረው። ነገር ግን ያገረሸበት ጉዳት ያን ያክል ከባድ እንዳልሆነና መጠነኛ ጉዳት እንደሆነ ነው የተሰማው። ያም ሆነ ግን ከካይ ሀቨርትዝ በቅርብ ይመለሳል ተብሎ ሲጠበቀው የነበረው ሁኔታ እንደገና ስላገረሸበት ለሰሜን ለንደኑ ክለብ ለአርሰናል በቅርብ ሳምንታት ውስጥ ወደ ሜዳ ተመልሰው ግልጋሎት የማይሰጠን የሚሆን ነው። ሌላኛው መረጃችን የሚካኤል አርቴታን ጉዳይ ይሆናል። ማይክል አርቴታ ለእግር ኳስ አለም አዲስ ነገር ይዞ መጥቷል ተብለዋል። የአርሰናል ዋና አሰልጣኝ ማይክል አርቴታ በልምምድ ቦታ ከዚህ በፊት የተጫዋቾችን የንቃት አእምሯቸውና በስራዎች ላይ ምን ያክል ፈጣንና ጠንካራ መሆናቸውን በተለያዩ መንገዶች ሲፈትኗቸው መቆየቱ ይታወቃል። ዛሬም አዲስ ነገር በመፍጠር የሚታወቀው የሚኬል አርቴታ የቡድኑ ልምምድ ሜዳ ላይ አርቲፊሻል ኢንቴሊጀንሲ ወይም ደግሞ ኤአይ መጠቀማቸውን ይፋ ተደርጓል። ሚኬል አርቴታ ይህንን አርቲፊሻል ኢንቴሊጀንሲ ወይም ደግሞ ኤአይ ለምን መጠቀም ፈለገ የሚለውን ጉዳይ ለመዳሰስ ያክል አንደኛ የተጫዋቾች የእንቅስቃሴ መጠን፣ ጥንካሬያቸውና ድክመታቸውን ለማወቅ ምን ያክል ልምምድ መስራት እንዳለባቸው ለማወቅ ነው ተብሏል። ሁለተኛ ደረጃ ላይ ደግሞ በተጫዋቾች ላይ ቀድሞ ጉዳቶችን መተንበይ የሚችልና በተጫዋቾች ላይ ጫና እንዳይበዛባቸው ጉዳቶች ሳይመጡ በፊት በመገምገምና መረጃ በመስጠት ቡድኑን ይረዳል ተብሎ ነው የተነገረው። በሶስተኛ ደረጃ ላይ ደግሞ ተቃራኒ ተጫዋቾች ምን አይነት ጨዋታ ይዞ እንደሚመጡና ድክመታቸውና ጥንካሬያቸውን ቀድሞ ለመገመት ዋና መሳሪያ ነው ተብሏል። ይህ አርቲፊሻል ኢንቴሊጀንሲ ከአሁን በፊት ሚካኤል አርቴታ እንደምናስታውሰው የተለያዩ ሜካኒዝሞችን በመጠቀም የተጫዋቾች አእምሮ ምን ያክል ንቁ እንደሆነ ሲፈትናቸው እንደነበር እናስታውሳለን። ፕሮፌሽናል ሌባዎችን ሁሉ በመመደብ ሬስቶራንት ውስጥ ሲፈትናቸው ነበር። ከዛ በተጨማሪ ደግሞ ሊቨርፑልን አንፊልድ ላይ ከመግጠማቸው በፊት የሊቨርፑልን መዝሙር ዩዊል ኔቨሮ ካለሆን የሚለው መዝሙር ማለት ነው። በትልቁ በሞንታርቦ በማስጮህ በሰሜን ለንደን በአርሰናል የትሬኒንግ ቦታ የትሬኒንግ ቦታ ማለት ነው ሲያለማምሯቸው እንደነበረ ተጫዋቾች እናስታውሳለን። አሁን ደግሞ በሌላ ደረጃ ከፍ ብሎ በመምጣት አርቲፊሻል ኢንቴሊጀንሲ እየተጠቀሙ እንደሆነ ነው መረጃዎች የሚያሳዩት። በመጨረሻም ከሚካኤል አርቴታ ጋር የተደረገውን ቃለ ምልልስ እና አንሳና ፕሮግራማችን ንዝጋ ትናንት ሚካኤል አርቴታ ቃለ መጠይቅ ተደረገለት ከአንድ ሴት ጋዜጠኛ ጋር በዚህ ቃለ መጠይቅ ላይ ተጽዕኖ ያሳደረብህ አሰልጣኝ ማን ነው ፔፕ ጋርዲዮላ ወይንስ ደግሞ ቬንገር ማን ነው ተብሎ ተጠየቀ ሚካኤል አርቴታም ሲመልስ ፔፕ ጋርዲዮላ እንደሆነ ነው የተናገረው ከዛም ምርጡ አማካይ ላንተ ማን ነው ኬቨን ደብሩይኔ በርናንዶ ሲልቫ ወይስ ደግሞ ጀራርድ ወይስ ደግሞ ስኮልስ አለችው ሚካኤል አርቴታም ሲመልስ ኬቨን እና ሲልቫን መምረጥ አልችልም ከባድ ነው ስለዚህ ፖል ስኮልስ ሲል ነው የተናገረው ምርጡ ደርቢ አርሰናል ከቶተናም ወይስ ደግሞ ሴልቲክ ከሬንጀርስ ወይንስ ኤቨርተን ከሊቨርፑል ወደ ፈረንሳይ ተጉዘ ፔዥ ከማርሴ የትኛውን ትመርጣለህ ተባለ ሚካኤል አርቴታም ሲመልስ አርሰናል ከቶተናም ሲል ነው የተናገረው በአሰልጣኝነት ህይወትህ ምርጡ ጎል የትኛው ነው ኔልሰን ቦርንማውዝ ላይ ያስቆጠራት ጎል ወይንስ ደግሞ ኢየሱስ ማንቸስተር ዩናይትድ ላይ ያስቆጠራት አሊያስ ደግሞ ሳካ ቶተናም ላይ ያስቆጠራት ወይስ ማጋሌዥ ኒውካስትል ያስቆጠረል ጎል ተባለ። ሚካኤል አርቴታም ሲናገር ጋብሪኤል ማጋሌዥ ኒውካስትል ላይ ያስቆጠረው ጎል ነው ሲልም ነው የመለሰው። በመጨረሻም አብራቸው ከተጫወትካቸው ምርጡ ተጫዋች ማን ነው አለችው። ካዘሮላ፣ ሮናልዲኖ፣ ኢንሽታዊ፣ አሎንሶ ስትል ነበር አማራጭ ያቀረበችለት። ሚካኤል አርቴታም ሲመልስ ሮናልዲኖ ሲል ነው የመለሰው። የተከበራችሁ የአርሰናል ድምፅ ቤተሰቦች ይዘንላችሁ የመጣናቸው መረጃዎች እነዚህን ነበር የሚመስሉት። አብራችሁ ስለቆያችሁ እጅጋ ውስጥ እናመሰግናለን። በጉንፋን ምክንያት ድምፅ የተወሰነ አስቸግሮች ስለነበረ በዚህ ባስቸገረ ድምፅ ላይ ተቸግራችሁ መረጃውን ለመስማት አብራችሁኝ ለቆያችሁ የተከበራችሁ አድማጮቼ እጅግ አብዝቼ ነው የማመሰግነው። ይቅርታም እጠይቃለሁ።